ሁለት ሰዎች ግን በተለይ ዛሬ በቃ አስቀየምኳቸዋል። እኔ እረዳሻለሁ፣ ችግር የለውም። ግን ሁለት ሰዎች ስማ በጣም ነው የተናደድኩት። እኔማ በቃ ዱብ እዳ እኮ ነው የወረደብኝ። ምን ላድርግ ብለሽ ነው እናትዬ? ማወቅ አልፈለገችም፣ ማመን አልፈለገችም። እኔ ልንገርሽ ብዬሽ ነው ልጅ ሻናና ስራ ተሰራ ሰፈረሰ። እኔ እራሱ ራሱ ድራማ መሆኑን እየረሳው ነው። ማየው አንድ አንድ ያቺ እርግብ የምትባል ልጅ ላገኛት። እንደ አክተር አይደለም ማወራሽ፣ ቁም ነገር እንደ ኦዲየንስ ነው ማወራሽ። እርግብን ባገኛት አይነስባም ማለት ቤቱን ትበጠበጣለች አይደል? አርጂባታለሁ። እኔ እኮ እንትን ይሄ ድራማ እንደሚሰራ ሰው አይደለም ማያቸው እና እርግብ የምትባለዋል ብመታት ደስታይ ነው። ምን እርግብ ብቻ ባዩሽ እኮ ናት ነገሩን የምታቀጣጥለው ማ እሷማ ተንከሲስ ታያት፣ ተንከሲስ እኔ ደግሞ ይሄ እኩይ ገጸ ባህሪ መስራት ደስ ይለኛል። የምር እዩ እኔ አሁን ያን ያህል የምትፈተኝበት ስራ መስራት አንዳንዴ ቆንጆ ነው። ማለት እንደ አክተር ለዩ ለኦዲስ ከባድ ነው። በእርግባት ነው ድራማ መውደት ነው የሆነ በኖርማል ስለሚወዳት ነው። ታዲያ እኛ ደግሞ በድራማ ነው እያየነት ያለ ነው። በድራማ ነው የምናያት አንተ ራስህ ቆይ ግን መለስ ብለህ አትተውም። እኔም በድራማ ነው ወዳት አይ አይደለም። አይመስልም አይመስልም። ማረል ንግግሩ አይመስልም። በጣም አስቸጋሪ ነው። ምላሴ ምና ምናሴ እንደዚህ ነው። በጣም የምወዳቸው ጥሩ ሰው እኮ ሁሌም ይወደዳል። እንዳንጠላት፣ እንዳንጠላት አደራችሁ። ይሄ በከተማ ስታይል እንዳታመጧት። ለምን እንደዛ ምስኪን እንደሆነች ነው። እንትን አሁን የሆነ እንትን አደይ ላይ ታስታውሳላችሁ? አደይ እንደዚህ በኖርማል ላይፏ ዘንጣይቻት በቃ አስጠላችኝ፣ ያስጠላችኝ በቃ ወይኔ እንደው በቃ ሌላ ሰው ከዛ በኋላ ስትተውን ራሱ ሳያት በቃ ጠላሁትም በቃ ምንም አልመስለኛለ ፊልሙ ከዛ በኋላ አይ ሀኔ እንደዛ ትመስለኝ። በነገራችን ላይ አይ ሀና በጣም የሆነ ምስኪን ነች በቃ ማህበረሰብ። ይሄ አብዛኛው ፊልም ሲሰራ አይታችሁት ከሆነ ቦታው እራሱ የሀብታም ቦታ ነው፣ ቦታዎቹ የእሷ ግን በጣም በቃ የሆነ ቦታችሁ የሰራችሁበት ራሱ እኮ ሪል ነው የሚመስለው፣ ለድራማ አይመስልም። ትክክለኛ የሰፈር ላይፍ ያለው አይነት ላይፍ ነው እና ፎቅ ምናምን ከማሳየት እንደዚህ መሆኑ ደግሞ በጣም ሰስፔንስ አድርጎናል። የእሷ አለባበስ የእሷ ማንነት ምናምን ባህሪዋ ፊልሙን በቃ እንድንወዱ አድርጎታል። የከተማ እርጋችሁ ብታሰሯት ምናምን ቦታውም የሚያማምር ቦታ ቢሆን ኖሮ ምናልባት ላይሳካ ይችላል ብዬ አስባለሁ እና በጣም ጎበዞች ናችሁ ከምር እሱ ሱሩ ታስቦበት ነው የሚሰራው እና በደንብ ተጨንቀን ምንሰራው ስራ ነው። በነገራችን ላይ በደንብ ማለት ጊዜያችን ሙሉ ሰተን ምናምን ነው የምንሰራው ከፕሮዲሰር ከዳይሬክተር ከኤዲተር ሁሉም ሰው ማለት ድራማ ላይ እኔ እንጃ በቃ የተለየ እንትን እናያለን እናንተም ጋር ያለው ነገር ደግሞ እንዲህ ሲሆን በደንብ ጠንክረ እንድንሰራ የሚያበረታታ ነገር ነው እናመሰግናለን በጣም እኔ ግን ቅድም ቢኒ መስለኝ የጠየቀሽ የቁም ነገር እንትን እዛ ላይ እናት ነው መስ እዚህ ግን እኔ እንጃ እንዴት እንደሆነ ግራ ይገባኛል እሱ በባለፈውን ልል የነበረውና ግራ ገብቶኝ አጠገቢው ካሉት ሰዎች ጋር እንደ ቆይዛ ጋር ትልቅ ሴት ነው የምትመስለው። እዚህ እንዴት ነው ምናም ብዬ መልሻውላ ገብቻ አየሁት የዛኑ ቀን እና ልክ እዛ ስገባ በቃ ትልቋ ሴትዮ ነው የምትታየኝ ወይዘሮ ሜላትን ወክላ የምትጫወተው እኮ ወይ ፊልተር አለ እንዴ ሽማግሌ የሚያስመስል ወይ ወጣት የሚያስመስል? የትኛው ነው ትክክለኛው? የትኛው አነት ኦኬ። እዛ ላይ ሽማግሌ ኩብህ እዛ ላይ የሆነ እኔ ልክ እንደ እናት ታስቤ ስላየሁት ይሁን፣ በቃ በደንብ ሰርተነዋል ማለት ነው። በቃ በደንብ ግራ እንትን ነው የሚያደርገኝ። ወዛ አጋባለው ሳይሽ፣ እዚህ ላይ ፊልተር የለውም አየህት። ፊልተር አልተጠቀምኩም እ በጣም ይገርማል። እዛ ላይ ያው ትልቅ ናት እያሉች ነው ው እያየርኩ ነው። እውነት እንዴት ነው ለነሲ፣ ወልደ ጊዮርጊስ ሀናን አግኝታታል? አይ ሀናን አግኝቻት አላውቅም፣ ግን ሀናን ማየት የምፈልገው እንደዛው ጨዋ ሁና ነው ማየት የምፈልገው። ማለት እንዴት ነው፣ እንደዛ የገጠር ልጅ ምስኪን ሁና ነው ማየት የምፈልገው። ፕሊስ፣ ፊልሙን ስለማየው ይሄ በከተማ ሙድ ምናምን እንዳትመጣ ወልደ ጊዮርጊስ እናቷ መጥታ በጣም አንድ አይነት የሚገርምህ ገና ወጣት ነች እናቷ ራሱ በጣም ትንሽ ነች። በዛ ላይ አስተዳደጓ ምናምን ስነግረን በቃ ባህሪዋ ያንን ያክል አይነት ባህሪ ነው ያላት አለች። በጣም ጨዋ ልጅ ነች። በስመ አብ ከምነግራችሁ በላይ በጣም ስነ ስርዓት ያላት ልጅ ነች። ልጄን እኮ አግኝቻለሁ፣ ያሁሉ ለቅሶ ቀረ። እውነት በጣም ከባድ ነው። ታሪኩ የተሰራው ስፔሻሊ ሰዎች በሚሰጡች ስም ምናምን ምናምን በጣም እንትን ያደርጋል።